በስመ አብ ወወልዶ መንፈስ ቅዱስ አህዶ አምላካሚን። በስመ አብ ወወልዶ መንፈስ ቅዱስ አህዶ አምላካሚን። በስመ አብ ወወልዶ መንፈስ ቅዱስ አህዶ አምላካሚን። ሰላም ለእናንተ ይሁን። ውድ ስካነ ሚዲያ 12 ቤት ሰዎች እንደምን አላችሁ? እንደምን ተረማችሁ? በክርስቶስ ሰላማችሁ ይብዛልኝ። ውድ ቤት ሰዎች፣ አይ ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር እየደረጋችሁ አበረታቱኝ፣ ቤቱን እናስፋፋው እና ውድ ቤት ሰዎች ዛሬ ጄ መጣሁትኝ ያው ዛሬ ሊቀ መላክ ቅዱስ ሚካኤል ነው አይደል? እንኳን ለሊቀመላኩ ለቅዱስ ሚካኤል ወረሃዊ መታሰቢያ ለት በሰላም በጤና አደረሳችሁ አደረሰን። እንዲሁም ለአባታችን ለጻድቁ ተክለ ሃይማኖት አመታዊ የክብር መታሰቢያ ለቱ በሰላምና በጤና እንኳን አደረሳችሁ እንኳን አብሮ አደረሰን። ዛሬ ይዤ መጣሁት። ምንም አይደል ያው ለሊቀ መላእክቱ ለሊቀ መላእክ ለቅዱስ ሚካኤል ለክብር መገለጫው ይሆን ዘንድ አንድ መዝሙር ልጋብዛችሁ ነው የመጣሁትኝ። እና ሊቀ መላእክት ቅዱስ ሚካኤል በሕይወታችሁ ውስጥ ብዙ ነገር ያደረገላችሁ ውድ ቤተሰቦቼ በኮሜንት ላይ አስቀምጡልኝ፣ ጻፉልኝ፣ አነባለሁኝ። ለኔ ያላደረገልኝ ነገር የለም። በቃላቴ ተናግሬ በጽሁፍ ጽፌ ሊጨርሰው አልችልም። ቅዱስ ሚካኤል ከተወለድኩባት ቀን ጀምሮ አሁን እስካለሁባት ሰዓትና ሰከንድ ደቂቃ ድረስ ከኔ ጋር አብሯልኝ። እኔ ኃጢአቴን ሳይመለከት በደሌን ሳይመለከት ቆሻሻነቴን ሳይመለከት በየሰከንድ በየደቂቃ እያሳዘንኩት ሀጢያት እየሰራሁ እየበደልኩትም ግን ከኔ ጋር ነው። ቅዱስ ሚካኤል ሁሌ የሆነ ነገር ፈልጌ ስጠይቀው ማርያምን እንዲያው ቅዱስ ሚካኤል በሚያውቀው አንድ ነገር አስቀርቶብኝ አንድ ነገር ሳይሰጠኝ ቀርቶ አያውቅም። እና ሰዎች ብዙ ጊዜ የሆነ ነገር ስትጠይቋቸው ሊሰጧችሁ ይችላሉ። ነገር ግን የሚሰጧቸው የሆነ ነገራችሁን ይዘው ነው ወይ ደግሞ ይሄን ብሰጣት ነገ ይሄን ትመልሳለች ወይ ደግሞ ይሄን ታደርግልኛለች ብለው ነው የሚሰጡት፣ በተስፋ ነው። መድኃኔ ዓለም ወይም ደግሞ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ሊቀ መላእክት ቅዱስ ሚካኤል ሁሉም ቅዱሳን መላእክቶችም ሆኑ ጻድቃን ሰማዕታት ለእናንተ የሆነ ነገር ጠይቃችኋቸው ሲሰጧችሁ ከናንተ የሆነ ነገር ጠብቀው ይህንን ብሰጣት ይህን ታደርግልኛለች ብለው አይደለም እናንተ የሚያስፈልጋችሁን ስትጠይቁ እግዚአብሔር ደግሞ የሚጠይቃችኋቸው ቅዱሳኖች ደግሞ የሚያስፈልጋቸው የሚያስፈልጋችሁን የሚጎዳችሁ ካልሆነ ይሰጣሉ። ግን ከእናንተ ምንም ፈልገው ሳይሆን እንዲሁ ይሰጧችኋል። እና እንዲህ አይነት ፍቅር በእውነት ከየት ይገኛል? ለእኔ ቅዱስ ሚካኤል ያላደረገልኝ የለም። እኔ ደግሞ ለሱ ምንም ልሰጠውም ሆነ ላደርግ የምችለው ነገር የለም። እኔ እግዚአብሔር ያውቀዋል የኔን አቅሜ፣ ቅዱስ ሚካኤል ያውቀዋል ግን ምንም ምንም እኔ ስጠይቀው የማያሳፍረኝ የሆነ ነገር ታደርግልኛለች ብሎ ሳይሆን እንዲሁ ስለሚወደኝ ነው። እና እኔ ለሱ ማደርገውም ሆነ የምሰጠው ስጦታ የለኝም ከምስጋና በቀር። እና ውድ ቤተሰቦቼ ሊቀ መላክ ቅዱስ ሚካኤል ያደረገልኝን መስክሬ ስል መጨረስ ስለማልችል አንዱን ደግሞ ነገራችሁ፣ ሌላውን ማስቀረት እንዳይሆንብኝ በምስጋና ብቻ መዝሙር እጋብዛችኋለሁ መዝሙሩን እስከ መጨረሻው አዳምጡልኝ እና እስከ መጨረሻው ተከታተሉልኝ እልል ብላችሁ ቅዱስ ሚካኤልንም አመስግኑልኝ ለሊቀ መልአክ ክብር ምስጋና ይግባው ለቅዱስ ሚካኤል አምላክ ክብር ምስጋና ይግባው እያላችሁ እግዚአብሔርን አመስግኑልኝ ሊቀ መልአክ ቅዱስ ሚካኤልንም አመስግኑልኝ ውድ ቤተሰቦቼ እግዚአብሔር ያክብርልኝ ወደ መዝሙሩ ልውሰዳችሁ ቅዱስ ሚካኤል አሸናፊ ነው በሰማይ ሰር ዘንዶውም ጣለው የሚረዳር በመከራ ቀን ደጉ መልአክ የአምላክ ባለሟል ቅዱስ ሚካኤል አሸናፊ ነው ሰማይ ስሚካኤል አሸናፊ ነው በሰማይ ሰርፍ ዘንዶውን ጣለው የሚረዳ በመከራ ቀን ደጉ መላክ የአምላክ ባለሟል ቅዱስ ሚካኤል አሸናፊ ነው በሰማይ ፍዘንም እስራኤል መርቶ ሚካኤል ልቁን ያሻገረ ሚካኤል የጠላትን ሴራ ሚካኤል ቀድሞ የበተነ ቅዱስ ሚካኤል አሸናፊ ነው በሰማይ ዘር